ሰላም ሰላም፣ ውድ የሆናችሁ የዩቱብ ተከታታዮቼ ዛሬ በሌላ ቪዲዮ መጥቻለሁ። የዛሬ ቪዲዮ ትንሽ ለየት ያለ ቪዲዮ ነው እምሰራላችሁ። ይሄ ቪዲዮ ምንድን ነው? ያው ነፍሰጡ የሆኑ ሴቶች ብዙ ነገሮችን ይቋቋማሉ፣ እና ያንን ነገር እቃ ማንሳት ሊሆን ይችላል የተለያዩ ነገሮች ሊሆኑ ይችላሉ። ይህን ነገር እንቋቋማለን ወንዶች የእኛ ድካም ይታያቸዋሉ፣ ይችሉታሉ በሚል የሆነ ቪዲዮ ሌላም ቦታ አይታችሁ ሊሆን ይችላል። ግን ይሄንን ነገር በመጠቀም ነው። እስኪ ይሄ ነገር ሆንኛል፣ አይንልኝም በመጀመሪያ ቼክ አድርገዋለው። ሆዱ ላይ ይታሰራል። ሆዱ ላይ ታስሮ እኔ የማደርገውን ነገር እያደርጋል ማለት ነው እና እኔ ይቋቋመዋለሁ። ያው ቢከብደኝም እየተቋቋምኩ ነው ሁሉን ነገር ማደርገው ማለት ነው እና ይህን ነገር ይቋቋማል አይቋቋመው ምን ታስባለህ? ያው እንግዲህ እናይዋል። ታዲያ በእርግጥ የእንትኑ የእርግዝና ለአንዲት ሴት ያወሉ ወሉ እየገፋ እየከበደ እየጨመረ ሲመጣ በፊት ከነበራት እንቅስቃሴዎች መገደብ፣ እንደዚህ ቀስ ብሎ መነሳት፣ ሲተኙ ምን እንደልብ አይደለም፣ ሲያጎነብሱም እንደዚያው እና ያ ነገር ስለዚህ ያው የወራቶቹ መግፋት ለአንዲት እናት እንደ ልቧ እንዳትንቀሳቀስ እያደረጋት በተለይ ከሰባት ወር ከስድስት ወር ጀምሮ ያለው እንቅስቃሴ በፊት ከነበራት እየቀነሰ እየቀነሰ እየቀነሰ ነው የሚመጣው እና ይህን ነገር እስኪ እንግዲህ ዛሬ በተግባር አይዋለው። እንግዲህ አብራችሁን ተከታተሉ። ወገኖቼ ያው አስተሳሰብ ትክክል ላይሆን ይችላል፣ ግን በትንሹም ቢሆን ያየዋል ብዬ አስባለሁ። ትንሽ ሽልክ ሽልክ እያለብኝ ነው ይህን ነገር ላደርገው የፈለኩት ምክንያት አለኝ። ምክንያቱም እናቶች እሱን ለብቻ ቪዲዮ ሰራላቸዋል ብዬ አስባለሁ። ነገሮች ይመቻቸልኝ ላይ ምጠይቅ ነገር በእርግጥ ይሄ ሆድ ላይሆን ይችላል። ምክንያቱም እንዲህ እንዲህ እየተንሸዋሸወ ስለሆነ እስቲ ንገረኝ የትኛውን የከበደ የሚከብደው እቃ ማንሳት ወደ ታች ማጎንበሱ? ያው የእኔም ቦርጭ አለ ፊታ ሲገመር ትንሽ ከብዶኝ ነበር። ግን ያው እንዳለ ሁሉም ነገር ከባድ ነው። እናቶች በተለይ ዘጠኝ እስከ ስድስት ከስድስት ጀምሮላል እና እናቶችን እናክብር። ሁላችሁ በተለይ እናቶቻቸውን የምትንቁ አባቶቻቸው አባቶቻቸውን የማያከብሩ ብዙ ሰዎች አሉእና በተቻለ አቅም እናት ይህን እንትን አሳልፋ የእርግዝና ወራቶችን ተሸክማ እንትን ብላ ዘጠኝ ወር ከዛ በኋላ ደግሞ ወልዳ ነው እንትን የምንለው እና የትም ማናችሁም ሆናችሁ ማናችሁ ካለ እናት ካለ አባት የመጣ ሲሆን ስለዚህ ለእናቶቻችን ሲያሳድጓችሁ በእርግጥ የቤተሰብ ባህሪ ዞች ቢሆንም ግን ክብር ይኑራችሁ። ሌላው ለሰው ልጅ ክብር ይኑራል ሁላችን ምክንያቱም አንዲት እናት በዚህ ዘጠኝ ወር ውስጥ የምትሸከመውን ሸክም አይታችኋል። እግ በጥቂቱ እኔ ላይ ለማሳየት ሞክሬያለሁ። አስተሳሰሩ ቴንሽንትን ለማሰርባ የሚችልም እና ዘጠኝ ወር እንግዲህ የተረገዘ ልጅ ከዛ በኋላ ደግሞ ቶሎ ጡት ጠብቶ ምን ብሎ ምን ብሎ ከዛኛ ደረጃ የሚደርሰው እና እንደዚህ ያሳለ እንትን ከማንኛችንም ባክግራውንዳችን ሲታይ ከእናት ማህፀን እስከዚህ አድጎ ራስ እስኪቻልበት ድረስ ብዙ ልፋት ተረፍቶበታል። አንድ ሰው አንድ ሰው ነው፣ ለማሳደግ ይሄ ሁሉ ልፋቶች አሉ ከስሪት ጀምሮ ከእርግዝና ጀምሮ ከውልደት ከዛም አስተምሮ አሳድጎ ድሮ ምን ብሎና፣ እባካችሁ በተቻለ አቅም ለሰው ልጅ ክብር ይኑረን። በተለይ አሁን በሁለተኛ እርግዝናሽ ጊዜ እያየሁት ያለሁት ነገር ይሄ፣ ስትሄድ መንገድ ላይ በየመሀሉ ወደታች መጫና እንቅስቃሴ ሲመጣ ድካሞች አሉ፣ መቆም አለ። ይህን ሁሉ እንግዲህ ይችላሉ። ከዛ በኋላ ደግሞ እግዚአብሔር ፈቅዶ በሰላም ዘጠኝ ሚኒስትሮቹ ና ወሩ ሲደርስ እና ይሄ ሁሉ ደግሞ ካለፈ በኋላ ራሱን እስኪችል እንግዲህ ደግሞ የምታደርገው ከእሷ በተጨማሪ እኔም ብሎ በዋነኝነት ውስ እያስባች ያው ባለቀሰ ቁጥር እንቅልፍ ላይኖር ይችላል። እንግዲህ ይሄ ሁሉ ድካሞች አሉ። ከዛ በኋላ ደግሞ የተለያየ አልባታታል ምግቧል። እድሜ እየጨመረ ሲመጣ ትምህርት ማስተማሪያ ገንዘቦች አሉ፣ ብዙ ነገር ወጪዎች አሉ። ዛሬ ቪዲዮ ለመስራት የፈለግኩት የእናትነት ድካምን ለማሳየት ነው እና በባሎቻችን ምን ይመስላል በሚል ነው። ለብቻ የእናትን እንትን ለብቻ ከዚህ ቪዲዮ ቀጥሎ ለቅላቸዋለሁ። የሰራሁት ቪዲዮ አለ ማለት ነው። ይህም ቪዲዮ ምንድን ነው? ምን ምን ያህል በተለይ ከስምንት ወር በኋላ ያለው ነገር ሆዳችን በገፋ ቁጥር ነገሮች እየከበዱ ይሄዳሉ እና ያንን ነገር ቪዲዮ ለብቻ ሰራላችኋለሁ። ያንን ቪዲዮ አይታችሁ እርግጠኛ ነኝ ሁላችሁም ለእናቶቻችሁ ያላችሁ ፍቅር ይጨምራል ብዬ አስባለሁ። የጠላችኋቸውም ወይ ደግሞ በመጥፎ የምታያቸው ደግሞ ያንን ነገር ይቀርፋሉ ብዬ አስባለሁ። ይጠሏቸው ራሱ አንድ ልጅ ካለእናቱ ካላባቱ ምንም አሁን እዚህ ቦታ ትልቅ ቦታ ደርሶ ቢሆንም የራሱ ገቢ የራሱ እንትን ቢኖረው ገና ዳዴ ሲል ገና ምግብ መመገብ ሳይጀምር ጡት እያጠባች እየመገበች ራሱን እስኪችል በኢኮኖሚ ተምሮ ራሱን እስኪያድግ ድረስ ያሳደጉት ወላጆቹ ናቸው። ይህን መርሳት የለባቸውላቸ ምንም ቂም ቢኖር አድጋችሁ ወይም ደግሞ አስተዳደግ ላይ በደግ ቢኖርባቸው ይህን አትርፍ ማንም ሰው ካለ እናት ካላባት ምንም የለም። ስለዚህ አሁን በሚቀጥለው ቪዲዮ ደግሞ ድጋሚ ስለናት ስለ እናት የምናበዛሽብን ካላችሁ ደግሞ ስለ እናት ተነጋግረን ግን በአጫጭር ቪዲዮ እንደዚህ እንሰራላችሁ በሚል ነው። አመሰግናለሁ። ስለ እናት ብቻ ሳይሆን ስለ አባትም አወራለሁ። ቢሆንም በአብዛኛው ከበር ውስጥ የምትካተተው እናት ነች እናት ነች። ግን ከእናቷ ከቤተሰቦቹ ቢሆንም እዚህ ጋ ማሳወቃ ማሳወቅ አለብኝ ከቤተሰቦቹ ጀርባ መሰላል ሆኖ ያን መሰላል ደግሞ በትክክል እንትን ብሎ ገፍቶ የሚያወጣ አባት ከዚህ በፊት ከበስተኋላ ያለ። ስለዚህ እናትም አባትም እኩል ናቸው። የሚመለከታቸው ጥሩ ስነ ምግባር ላላቸው እናቶችና አባቶች ነው። ገብቶ ያዛ እንደዛው ሁሉ ወልደው ደግሞ ባልባሩ ራሳቸውም ተበላሽተው ያመጡትን ቤተሰቡን የሚያበላሹ ትችላሉ። ከዛ መንገድ ውስጥ ያላችሁ ራሳችሁን በማውጣት ለቤተሰቦቻችሁ ለልጆቻችሁ አሪያ በግሞ ይችን ነገር ካልበለዋት እያሉ ሶስት ቀን ያስቀመጥኩት ይህ ነገር የሚገርማችሁ ሶስት ቀን ነው። የምን ሶስት ቀን አንድ ሳምንት ሊሆን ነው። እየመጣ ነው። ናኛ ቪዲዮ እንሰራለን ብለን ታስተሻሽ ነው። ለማንኛውም በሌላ ቪዲዮ እንገናኛለን።